ሰው እየረዱ እንደሆነ የመሰለው መጀመሪያ አካባቢ ሰው እየረዱ እንደሆነ የመሰለው። ከዛም ደግሞ እነጽጌ ምናምን እንደዚህ ሲሮጡ እብድ የመሰለው። በቃ አላረል እብድ የመሰለው ማ ነው? እግዚአብሔርን እንዴ! አረበ መዳነ ለም ፕራንክ ነው ይሄ። ቪዲዮ ፕራንክ ነው ማለት ነው። እግዚአብሔርን ይችላሉ። እነ ይሳቅ ምናምን ይችላል። በቃ ተውኖታል። እግዚአብሔርን በጣም ይችላል። እኔ ኢትዮጵያ ውስጥ ፕራንክ ቪዲዮ የሚሰሩ አሪፍ ፕራንክ ነክ ነገሮች ይሰራሉ፣ አሪፍ ተውናሉ ብዬ ጥራ ብባል እነሱ ነው ምጥራው። የምሬ ነው የምላችሁ እነሱ ነው የምጥራው። ግን ደግሞ ለአብርሃም አንድ ለአስተላልፍለት የምፈልገው ነገር አለ። መጀመሪያ ሰላም ልበላችሁ፣ ከዛም ወደ መልእክቱ የምገባላችሁ ይሆናል። ሰላም የእኔ ውድ ቤተሰቦች እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛ። ዛሬም ተመልሼ በዳኒ ቲዩብ የተለቀቀ ቪዲዮ እሱ አዝናኝ በሆነ ቪዲዮ ተመልሼ መጥቼላችኋለሁ። ማለት ቪዲዮውን ያው ሁላችሁም አይታችኋል። ደስ የሚል የሚያዝናና ቪዲዮ ነበር ይዘውልን የመጡት ፕራንክ ቪዲዮ ነው። ሁላችሁም አይታችኋል ብቻ፣ ሁላችሁም ተዝናንታችኋል ብዬ እንደምትዝናኑ አልጠራጠረም። ሁሉም የሚያዝናና ደስ የሚል ቪዲዮ ነበር ይዘውልን የመጡት። ከፕራንክ በተያያዘ ደግሞ ለአብርሃምና ለእርቷ አንድ የምላቸው ነገር አለ። ብቻ እኔ የሚሰማኝን ልንገራችሁ፣ ስለነሱ ማለት ነው። መጀመሪያ መግቢያው ቪዲዮ ላይ ሳየው ሰው እየረዱ ነበር የመሰለኝ የምር ነምላችሁ ሰው እየረዱ ነበር የመሰለኝ። እንዴ ተሸፋፍ ነው ምናምን ሳይው ወደ በኋላ ደግሞ እነ ጽጌ እንደዚህ ሲሮጡ ምናምን እብድ ነበር የመሰለኝ መጀመሪያ። እየረዱ የመሰለበት የመሰለኝ ምክንያት ልንገራችሁ። እኔ በጣም አንጀቴን የበላኝ ቦታ አለ። እግዚአብሔርን እኔ በቃ ፕራንክ ይሆናል ብዬ መጀመሪያ የመግቢያ ቪዲዮ ነበር ያየሁት እነሱ የመግቢያ ቪዲዮ ነበር ያየሁት። ከዛ ይሄ ነገር እንዴ በቃ ደስ ብሎኝ ምናምን ሰው እየረዱ ነው ብዬ አብርሃም መግቢያ ቪዲዮ ሲሰራ ሰላም ብሎ ሲጀምር እዚህ ጋ እንኳን አላየውም እኔ መጀመሪያ እነ ጽጌና ሩታ እንዳሉ ሳል በቃ እኔን ከእነሱ ጋር ነው ቪዲዮውን ማየው ብዬ በጣም አሳልፌ ነበር። እነ ጽጌና ሩታ ሲመጡ እሱ ጋር ነበር እኔ ከነሱ ጋ ነበር የጀመርኩት በቃ አላረል የተራቡ እንደዚህ ቂጣ ነገር ስጦኝ ምናምን ምናምን ሲሉ ብቻ የተራቡ ምናምን እንዲህ ከክፍለ ሀገር መጥተው እዚህ ሰው እንደሌላቸው ምናምን ነገሩን። በጣም ያሳዘነ ነገር ቢኖር ደግሞ ኦልሬዲ አዲስ አበባ ገብተዋል፣ ታክሲም ወርደዋል፣ ብር ከፍለዋል፣ 1500 ብር ጠፍሶብኛል ምናምን ነገር በብሩ እንኳን እነ አብርሃም እነ ዳኒ ምናምን ሰፖርት ያደርጋቸዋል ብዬ አስብ ነበር ግን ስልክ ቁጥር ጠፍቶብኛል ምናምን ብለው ነበር። ልጃቸው ጋር የሚደውልበት ስልክ ቁጥር ጠፍቶባቸው ነበር። በቃ ያኔ ነው እኔ በጣም እንትን ያሉኝ፣ እግዚአብሔር ነው ብሬ ነው ብላቸው እዛ አካባቢ በጣም እኔ እንትን ብዬ ያለው እነ ጽጌ፣ እርሶ ጋሽ አይንኩን እኛ እንደግፎታለን ሲሉ ምናምን ልጆቼ ተጸይፋችሁ ነው እግዚአብሔር በቃ እኔ ተዝናናው ነው ምላችሁ። ሁላችሁም ተዝናንታችኋል። ቪዲዮን ያላያችሁ ዛሬም ገብታችሁ ማየት ትችላላችሁ። በቃ በጣም ተጸይፋችሁኝ ነው ብላ ምን ሲሉ እኔ በጣም አሳዘን። ሌላ ደግሞ አንድ ያዝናናኝ ቦታ ማለት መጨረሻ ላይ ፕራንክ መሆኑን ሲነገራቸው እሱም ተናግሮት ነበር፣ ግን እንደኔ ወዲህ ነው ሲዱ ምናምን ወዲህ ነው ሲል የሆነ ነገር የገባው ማለት ነው። ከዛ እብዴ መሰለኝ ደግሞ ያው አይታችኋል። ሁላቸውም መጨረሻ ነው እንደ ነጽጌ ምናምን ሲያባራቸው እነጽጌ ራሱ በቃ የሌለ ተደናበሩ ምናምን አይታችሁታል ቪዲዮው በቃ ብቻ እንዳለ እሱም እንዳለ ሆኖ ደስ የሚል ቪዲዮ ነው። ተዝናንተንበታል በጣም የምሬ ነው። ከምነግራችሁ በላይ እኔ ተዝናንቻለሁ። እግዚአብሔር ነው እምላችሁ፣ በጣም ተዝናንቻለሁ። እናንተም እንደምትዝናኑ ያ ቪዲዮውን ለሁሉም እንደሚያዝናና ይሄ ግልጽ ነው። ብቻ ይሳቅም ዋው ይችላል። ይችላልእግዚአብሔርን ይችላል። ሁሌም እንደዚህ ደስ የሚል ነገር እንዲህ ከመጣላት ውጭ ምናምን ከመጨቃጨቅ ውጭ ደስ እንደዚህ ደስ ደስ የሚሉ ቪዲዮ ይዘውልን ለሚመጡ ሁላችንም ደስተኛ ነን። እንደዚህ አይነት ነገር ቢያመጡልን እኛ እየተዝናና ኦዲንሱ እየተዝናና በኦዲንሱ በኩል ተቀባይነት ያገኛል ብዬ አስባለው። ሌላ ደግሞ ላሳልፈላችሁ የሚፈልገው ነገር ያልኩት ደግሞ እባካችሁ አባካጭ ይሄ ፕራንክ የሚሉት ነገር እኔ እግዚአብሔር ነው የምላችሁ፣ በጣም እንትን እያለኝ ነው ማለት። እንደዚህ ደስ የሚል ነገር ቢሆን እኮ ሁላችንም ደስ ይለናል። እንደዚህ ደስ የሚል ነገር ብትሰሩ ግን፣ ይሄ ፕራንክ ወይም ደግሞ አስቀናለው ምናምን ብላችሁ እየሰራችሁልን የነበረ ቪዲዮ ሁላችንም ሁላችሁም እያጣላችሁ እንደሆነ እኛም እናንተም ጋር አለ ታውቃላችሁ። ይህ ፕራንክ የሚሉት ነገር ደግሞ እባካችሁ የና አፕሬሽንና የነ ሩታ ሰርግ ሳይፈጸም ይሄ ፕራንክ ሌላ ጣጣ ይዞብን ብቻ እንዳይመጣ የምሬ ነው ምላችሁ። ሌላ ጣጣ ይዞብን እንዳይመጣ አደራችሁ። ጸል ውስጥ ሁላችሁም ጸልዩ። የምሬን ነው ምላችሁ። ጸልዩ እና ልነግራችሁ የፈለግኩት መልእክት ይሄ ነው። እንደዚህ ደስ የሚሉ ነገር ይዘውልን ከመጡ ይምጡ፣ በቃ እኛም ተቀባይነት በእኛ በኩል ተቀባይነት ይኖራቸዋል። በኦዴንሱም በኩል ቻ በሁሉም ነገር ደስ የሚል ነገር እኛም ደስ ይላናል፣ እነሱም እየተዝናኑበት ደስ ይላቸዋል። አሪፍ ስራ ከሆነ ይምጡ። ለማንኛውም በቀጣይ በሚለቁት በሌላ ቪዲዮ እስክንገናኝን ድረስ ይህንን ቪዲዮ ላይክ በማድረግ እንዲሁም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ከዚህ በፊትም ሰብስክራይብ፣ ኮሜንት እያረጋችሁ ላይክ እያደረጋችሁ ለምታበረታትን ሰዎች ከልብ ከልብ አመሰግናለሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ እላችኋለሁ። ወዳችኋለሁ። ይመቻችሁ።